ይመመሸ አሁን ኢኳል አካዳሚ በኦንላይን መማር ከፈለገው እዚህ ላይ በአስቀመጥኩት ስልክ ቁጥር በዋትስአፕ፣ በቴሌግራም፣ በኢሞ እየደወሉ መማር ይችላሉ። ሰላም ውድ የቻናሌ ቤተሰቦች፣ በባለፈው ባለ ሁለት ፊደልን አንድ ላይ በማድረግ እንዴት እንደምናነብ አይተናል። ዛሬ ደግሞ ባለ ሶስት ፊደላትን እንዴት እንደምናነብና ቅርጻቸውን እንዲሁም አነባባቸውን እናያለን። ከዛ በፊት ግን ለቻናላችን አዲስ የሆናቸው ላይክ፣ ሰብስክራይብ፣ ሸር በማድረግ ቪዲዮውን እስከ መጨረሻው እዩት። እንዲሁም በባለፈው የለቀቅ ነው ሀሁ ቤት እስከ መጨረሻው አለላችሁ ፊደል ቃላት ማንበብ ያልጀመራችሁ ተማሪዎች ያንን ቪዲዮ የመጀመሪያውን ቪዲዮ ሰርቼ ለቅቄላችኋለሁ ሄዳችሁ ይዩት ከዛ በመቀጠል ግን እዚህ ላይ እንዴት እንደምናነብ እና እንዴት እንደምንጽፍ እናያለን ተከታተሉኝ ወ ወ ቅ ት ት ወቅት ወቅት ሌ ሊ ት ሌሊት ሌሊት ሌ አምስተኛ ፊደል ናት ሊ ሶስተኛ ት ስድስተኛ ፊደል ሌሊት ራ ጂ ም ረጅም ረጅም። በሙ ሉ በሙሉ በሙሉ ሙ ሁለተኛ ፊደል ሉ ሁለተኛ ፊደል በ የመጀመሪያ ፊደል ነው። እንደምታያቸው እዚህ ላይ ሁለተኛ ፊደሎች እና የመጀመሪያ ፊደሎች ልዩነታቸው ሁለተኛ ፊደሎች ከጎናቸው ቅጥል አላቸው። ና ብረ ነብር ነብር ው ስ ጥ ውስጥ ውስጥ ስ ስድስተኛ ፊደል ናት። አናቷ ጠመም ያለች ናት። ሰ ቀጥያለች ናት። ስ ጠመም ያለች ውስጥ ነ ሀ ሴ ነሀሴ ነሀሴ ነና ሀ የመጀመሪያ ፊደል ሲሆኑ ሴ አምስተኛ ፊደል እንደነገርኳቸው አምስተኛ ፊደሎች ባለቀለበት ናቸው።

ሱዱን ሱዱን ቁ ጥ ር ቁጥር ዩኒቲ ዩኒቲ መ ሀ ል መሃል መሃል ጂ ቡ ቲ ጅቡቲ ጅቡቲ አያቸኋቸው እዚህ ጋውን ሶስተኛ ፊደሎች ከግር ከግራቸው ጂና ቲ ፒ ከግራ

ዛን ለምሳሌ እዚህጋ ጋር ብታዩ መሀለኛዋ እግራ አጣራ ናት። አራተኛ ፊደል ስትሆን ዜ ደግሞ አምስተኛ ፊደል ባለቀለበት። ሙዛዜ ብላችሁ ታነባላችሁ ማለት ነው። ው፣ ጤ፣ ት ውጤት፣ ውጤት። ባለቀለበት ስንተኛ ፊደል ና ያልፏቸው? አምስተኛ መርሳት የለባችሁም አምስተኛ ፊደል። ት ደግሞ ስድስተኛ ፊደል። ጉባኤ፣ ጉባኤ፣ ጉባኤ? አሁን እዚህ ጋር ከጎኑ ቅጥር ሲኖረው ስንተኛ ፊደል ነው ያልኳችሁ? ሁለተኛ ፊደል እግራ ጣራ ሲሆን አራተኛ ፊደል ቀለበት ሲኖረው አምስተኛ ፊደል፣ አንድ ላይ ጉባኤ ብላችሁ የተለያዩ ፊደሎችን አንድ ላይ በማጋጠም ጉባኤ ብላችሁ ታነባላችሁ። ሱ ሱ ማሌ ሱማሌ፣ ሱማሌ። ቱርክ ቱርክ፣ ቱርክ። ኡ መ ር ኡመር፣ ኡመር። ኡ ማለት ሁለተኛ ፊደል፣ አ የመጀመሪያ ፊደል፣ ር ማለት ደግሞ ስድስተኛ ፊደል። ኡመር። ዙ ፋ ን ዙፋን፣ ዙፋን። ጡ ረ ታ ጡረታ፣ ጡረታ። ጡ ማለት ሁለተኛ ፊደል እንደምታየት ከጎኑ ቅጠል አለው። ረ ማለት የመጀመሪያ ፊደል ሲሆን ታ ደግሞ ባለ ሁለት እግር ባለ አንድ እግር ስለሆነ ወደ ግራ ጥመም ያለ ነው። ባለ ሁለት እግር ቢሆን እግራ አጠረ ይሆን ነበር። ስለዚህ ይህ ባለ አንድ እግር ስለሆነ ታ ወደ ግራ የተጣመመ ነው። ጡረታ ብለን እናነባለን። ሹ መ ት ሹመት ሹመት ሹመት ቻ ይ ና ቻይና ቻይና ኩራ ት

ታወቀ ታወቀ ታወቀ ካሮት ካሮት ካሮት ጋዜጣ ጣ ጋዜጣ ጋዜጣ ሚስት ሚስት ሚስት ቃሪያ ቃሪያ ቃሪያ። ቅድም ታ አራተኛ ፊደል ናት። ባለ አንድ እግር ስለሆነችው ይሄ ነበር። ይቺ የቀቤት ቃ ትባላለች። ባለ አንድ እግር ስለሆነች ወደ ግራ የተጣመመች ናት። ቃሪያ ያ ለ ው ያለው ያለው ኬ ን ያ ኬንያ ኬንያ ግ ብር ግብር ግብር ሀ ሳ ብ ሀሳብ ሀሳብ ባ ን ክ